እስልምናን አንዳንድ ሰዎች መረዳት የሚፈልጉት ማስረዳትም የሚፈልጉት ጠባብ ዛውያ ጠባብ በሆነች ሰርክል ውስጥ እየሆነ ነው፣ እየተቸገር ነው። ለዚህም ነው ክፍፍሎችና ጀማዖች እየበዙ የመጡት። እንደው እይታው ምኞቴ ሁሉም ትምህርት ቤቶቻችን፣ መድረሳዎቻችን፣ ኡስታዞቻችን፣ ኮሌጆቻችን እስላማዊ ትምህርት የሚንጸባረቅበት መራኪዞች እና የትም ቦታ ዲን ልእስላም ብሎ ማለት ሁለገብነው ነው። ስለ ሁሉ ነገር ይመለከተዋል። የሚለውን እይታ ብንረዳ ብናስረዳ፣ ልጆቻችንን ስናሳድግ መድረሳዎቻችን ውስጥ የዲን ልእስላምን ስፋትና ብቃት ሁሉ ዘርፍ ላይ ምን እንደሚያነሳ ማስተማር ብንችል ሐቂቃ ማህበረሰባችን እጅግ በጣም ውጤታማ የሆነ ሙስሊም ይሆናል ብዬ ተስፋ አደርጋለሁ። ሐቂቃውም እንደዛ ነው።